ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 12 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል አገዛዙ የሐኪሞቹን ጥያቄ ከመመለስ ይልቅ ወደ እስርና ፈና ተሸጋግሯል ሲል የትብብር ፓርቲዎቹ ገልጸዋል መግለጫውን ይዘናል በባህር ዳር ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር ልማት ገንዘብ ማዋጣት ግዴታ ተደርጎባቸዋል ሰሙታላችሁ ፋኖ በጎንደርና በደብረ ማርቆስ ከተማ ገብቷል በጎንደር ከተማ ከባድ ተኩስ ተከፍቷል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

አገዛዙ የሐኪሞቹን ጥያቄ ከመመለስ ይልቅ ወደ እስርና ፈና ተሸጋግሯል ሲል የትብብር ፓርቲዎቹ ገለጹ። የጤና ባለሙያዎች የስራ ማቆም አድማንና ጥያቄን አስመልክቶ መኢያድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የጋራ መግለጫ ሰጥተዋል። መግለጫው የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸውን አስታውሰዋል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም

ፖለቲካ አንድምታ እንደሌለው ለጥያቄያቸውም እስከ ግንቦት 10 2017 ዓ ም ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በማሰብ ይህ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የስራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል ብሏል መግለጫው። ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል ይላል። ፓርቲዎቹ በባለሙያዎቹ በኩልም የስራ

ማቆም እርምጃ ወደ አጠቃላይ ደረጃ መድረሱን ታዝበናል ሲሉ ገልጸዋል። በመብት ጠያቂ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ሕክምና አገልግሎት ተጠቃሚ የማህበረሰብ ክፍል ብቻ ሲቀሩ 120 ሚሊዮን የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤን ይገባል በማለትም አብራርተዋል። ቀድሞንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያ

ማቆሚያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልክ ለመጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን እንደሚያሳስባቸውም አንስተዋል። የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከሰማኒያ የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል ብለዋል። ፓርቲዎቹ ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወደ አደጉ ሀገራት እንዲፈ

መልሱ በማድረግ የሚታወቁና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛና ና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ እስር መግባቱ ልብ ሰባሪ ነው በማለትም አንስተዋል። ስለሆነም መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ አሳስበዋል። የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሀኪሞች ያለምንም ቅድመ ሁኔታ እንዲፈታም ጠይቀዋል።

በባህር ዳር ለመኖሪያ ቤት በማህበር የሚደራጁ ነዋሪዎች ለኮሪደር ልማት ገንዘብ ማዋጣት ግዴታ ተደረገባቸው። የኮሪደር ልማት ከአዲስ አበባ ጀምሮ አሁን ላይ የክልል ከተሞችንና መንደሮችን ጭምር እያዳረሰ ይገኛል። ፕሮጀክቱ የሺዎችን ዜጎች መፈናቀልና መሰደድ እንዳስከተለ ከሀገር ውስጥ ዘገባዎች ባሻገር እንደ አምነስቲ ኢንተርናሽናል ያሉ ተቋማት ቢያሳውቁም የሚደራጅ ነዋሪ ምስሉ ላይ አገዛዙ ባዘጋጀው አካውንት አምስት ሺ ብር ካላስገባ መደራጀትን ካላስገባ መደራጀትን ካላስገባ መደራጀትን

ፋኖ በጎንደር እና በደብረ ማርቆስ ከተማ በመግባት ልዩ ኦፕሬሽን መስራቱ ተገለጸ። በጎንደር ከተማ ዛሬ ሌሊቱን ከስድስት ሰዓት ጀምሮ እስከ ስምንት ሰዓት የዘለቀ ከፍተኛ ተኩስ እንደነበር የመረጃ ምንጮች ገልጸዋል። ተኩሱም በሶስት አቅጣጫዎች መሆኑን የተናገሩ ሲሆን ፋኖ በከተማዋ ኦፕሬሽን ሰርቶ መውጣቱም ተነግሯል። በተመሳሳይ በጎንደር ዙሪያ ወረዳ ማክሰኝት ከተማ ሌሊቱን ከባድ ተኩስ ነበር የተባለ ሲሆን ከቴክኒክና ሙያ ማሰልጠኛም ያገዛዙ ኃይል ምላሽ ይሰጥ እንደነበር ተገልጿል። በሌላ በኩል የአ

ከአረፋ ባሃ ቀኝ ጌታ ዩፍታዬ ንጉሴ ስድስተኛ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ፋኖዎች ትናንት ምሽት ደብረ ማርቆስ ከተማ አብማ ክፍለ ከተማ 01 ቀበሌ ድረስ ዘልቀው በመግባት የገቢዎች ቢሮ ላይ የቦምብ ጥቃት በመፈጸም የተሳካ ኦፕሬሽን ሰርተው ወጥተዋል። በኦፕሬሽኑ ሁለት ያገዛዙ ሰዎች አራት ቆስለዋል፣ አንድ የጥበቃ ሰራተኛ በቁጥጥር ስር ውለዋል። በወሎ ቀጠና ደግሞ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር ኢንጂነር ደሳለኝ ክፍለ ጦር አባላት ትናንት ግንቦት 11 2017

ት ምረት ለሊት መካነ ሰላም ከተማ በመግባት ሶስት የአገዛዙን አመራሮች ማርከው ወጥተዋል። በዚህም አቶ መሐመድ አራጌ የተባለን የመንገድ ትራንስፖርት ቢሮ ኃላፊን ጨምሮ ሶስት የወረዳ አመራሮች በፋኖ ተይዘዋል። የወረዳ አመራሮቹ በፋኖ የታፈኑት በመሀል ከተማ ውስጥ መሆኑ ታውቋል። አመራሮቹን ለማስለቀቅ ስምንት መቶ አንደኛ ክፍለ ጦር ከፍተኛ ኃይሉን ቢያንቀሳቅስም ወታደሮቹ ክፉኛ መመታታቸው ተገልጿል። በዚህም የተበሳጨው የአገዛዙ ወታደር ንጹሀንን ጨፍጭፏል፣ ዘርፏል፣ አፍነው ወስደዋል። በተመሳ

ሳይ የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ሜጀር ጄኔራል ኡባንታ ባተ ክፍለ ጦር ደጃዝማች ዋክሹም አድማሱ ሻለቃ መቄት ወረዳ መቄት ከተማ ላይ ሊካሄድ ተጀምሮ የነበረውን የብልጽግና ስብሰባ ሳይካሄድ ሊበተን ችሏል። ዛሬ ግንቦት 12 2017 ዓ.ም የመቄት ወረዳ ብልጽግና ኃላፊ፣ የግብርና ጽህፈት ቤት ኃላፊ ና የወረዳው የገቢዎች ቢሮ ኃላፊ በተገኙበት የቀበሌ የብልጽግና ካድሬዎች፣ የወቄጣና አካባቢው የባጃጅ ሹፌሮች፣ የአራት ጉድኝት

ትምህርት ቤቶች መምህራን ርዕሳነ መምህራን ና ሱፐርቫይዘሮች በተገኙበት ሊካሄድ የነበረውን የብልጽግና ስብሰባ ሳይካሄድ ሙሉ በሙሉ መበተን ተችሏል። መበተን የተቻለውን በዙሪያ ጥበቃ የነበረውን በቁጥር እስከ ሁለት መቶ የሚደርስ የብልጽግና ዙፋን አስጠባቂ ሰራዊት ሚሊሻ፣ ፖሊስ፣ አድማ ብተና ና መከላከያን በሁለት አቅጣጫ ሰብሮ በመግባት ከረፋዱ አራት ሰዓት ተኩል እስከ አምስት ሰዓት ተኩል በወሰደ ኦፕሬሽን የጥበቃ ኃይሉን በመምታት ሙትና ቁስለኛ በማድረግ ስብሰባውን መበተን ተችሏል ስብሰባውን ሊመ

ሲመሩ የመጡ የብልጽግና ሆዳደር ባንዳ ካድሬዎች እግሬ አውጪኝ ብለው ወደ መጡበት ፍላቂት ከተማ ይሸሹ ሲሆን በደረሰበት ምት የተበሳጨው የአገዛዙ ጦር የወቄጣና አካባቢዎቹ የባጃጅ ሹፌሮችን ወጣቶችን ያገኘውን በሙሉ ሲደበድብ ሲያሰቃይና ሲያንግላ ታውሏል። በተመሳሳይ በመቄት ወረዳ አና መኳት ከተማ ሊካሄድ የነበረውን የብልጽግና ስብሰባ በአርበኛ ጨለፍ የሚመራው የአካባቢው ፋኖ ቀድሞ መረጃው በደረሳቸው መሰረት ደፈጣ በመያዝ የመጣውን ኃይል መጥተው ከቦታው ሳይደርስ

ሪፖርተርስ ሊካሄድ የነበረውን ስብሰባ በትነውታል። በሸዋ መራ ቤቴም በሶስት ቦታዎች ከዛሬ ማለዳ ጀምሮ ውጊያ እየተካሄደ ነው። ድዮ ወራንዳና ቸፈሪ አምባ ውጊያ እየተካሄደባቸው ያሉ ቦታዎች ናቸው። በሌላ በኩል በዛሬው እለት አነጋጋሪ ሆኖ የዋለው ከፋኖ ጋር የተገናኘ ጉዳይ ደግሞ ፋኖ ጃዋር መሐመድን ሾመ የሚለው ነው። አርበኛ ጌራ ወርቅ ዳኛው በአርበኛ ዘመነ ካሴ ለሁለተኛ ክፍለ ጦር ሰብሳቢነት የተሾመበትን ደብዳቤ የብልጽግና የማህበራዊ ሚዲያ ሰራዊት ኤዲት አድርጎ የአማራ ፋኖ በጎጃም ጃዋር

ጃዋር መሐመድን የውጭ ጉዳይ ተወካዩ አድርጎ ሾመው ብለዋል። ይህም የዕለቱ አዝናኝ የብልጽግና ፈጠራ ተብሎ ታልፈዋል።

ብልጽግና ኢትዮጵያን የሸጠበት ሰነድን የፓርላማ አባሉ ዶክተር ደሳለኝ ጫኔ ተቃወሙ። የውጭ ዜጎች በኢትዮጵያ መሬትን በሊዝ በባለቤትነት መያዝ የሚያስችላቸው የአዋጅ ረቂቅ ለህዝብ ተወካዮች ምክር ቤት ቀርቦ ጸድቋል። ኢትዮጵያዊ ዜግነት የሌላቸው ግለሰቦች በኢትዮጵያ መሬትን፣ የመኖሪያ ቤትን ወይም ተያያዥ ግንባታዎችን በባለቤትነት ለመያዝ ቢያንስ መቶ ሀምሳ ሺህ የአሜሪካ ዶላር ሊመድቡ እንደሚገባ በአዲሱ አዋጅ ተደንግጓል። አዋጁ የተዘጋጀው የውጭ ዜጎች በኢትዮጵያ የመኖሪያ ቤት ባለቤት የሚሆኑ

በት ወይም ለመኖሪያ ቤት ግንባታ የሚውል መሬት የሚያገኙበትን ህጋዊ አሰራር ለመዘርጋት እንደሆነ በመግቢያው ላይ ሰፍሯል። የሚመራለት ቋሚ ኮሚቴ እንዲያየው ያሉ መጣረሶችን እና አጠቃላይ ከዚህ አዋጅ መምጣት ጋር ተያይዞ ያሉኝን ስጋት ለመግለጽ ነው። በስጋቶች ለመጨመር እንግዲህ ዋነኛ ዓላማው የሚመስለኝ የውጭ ካፒታል ወደ ሀገር ውስጥ እንዲመጣ የውጭ ምንዛሬ ማግኛ

እሱን ዓላማ ታቅዶ ይመስለኛል ይህ አዋጅ የተዘጋጀው። በዓላማውም ላይ የተገለጸው ዋነኛ እሱ ነው። ግን ምንድን ነው አንደኛ የቤት ዋጋ በተለይ ለኑሮ ተመራጭ በሆኑ የሀገራችን ከተሞች በከፍተኛ ሁኔታ እንዲያሻቅብ በማድረግ ዜጎች ቤት የማግኘት አቅማቸውን የሚፈታተን

ስጋት ሊፈጥር ይችላል ብዬ አስባለሁ። ምክንያቱም እንደሚታወቀው የኛ ሀገር የነፍስ ወከፍ ገቢም የእኛ ሀገር ደሞዝም ከኢንተርናሽናል ስታንዳርድ ጋር ሲታይ ከመጮሽ ጋር ተወዳድሮ በተለይ እንደ አዲስ አበባ እና ትልልቅ የሀገራችን ከተሞች የቤት ባለቤት መሆን ዜጎች ይቸገራሉ፣ እና እሱ እንዴት እንደታየ ቋሚ ኮሚቴው በአግባቡ ቢመረምረው ለማለት ነው። ሁለተኛ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

እንደ ሳውዝ አፍሪካ እንደ ጆበርግ፣ ስቴለንቦሽ፣ ኬፕታውን አይነት ከተሞች አገሬው ነባሩ ነዋሪ የተገለለባቸው ናቸውና እኔም አሁን ጀምሮ ያስጋታል። ደሃው ድሃው ከዋና ከተሞች እየተነቀለ ወደ ዳር የሚገፋበትና መሀሉ ደግሞ ለውጭ ሀገር ኢንቨስተሮች እየተመቻቸ የሚሰጥበትን ሁኔታ እንዳይፈጥር

ስጋት አለኝ። ሌላው ከውጭ ካፒታል ወደ ውጭ ሽሽትንም ሊያበረታታ ይችላል የሚል ስጋት አለኝ። ምክንያቱም አንድ ባለሀብት ይመጣል፣ ይገዛል፣ ትርፉን ወደ ሀገሩ ትራንስፈር ያደርጋል ማለት ነው። ቤት መግዛት መሸጥ ውስጥ መሰማራት ስለሚችል ማለት ነው። ስለሚፈቅድ እና የታክስ ስወራንም የህገ ወጥ የገንዘብ ዝውውርንም በከፍተኛ ሁኔታ ሊያባብስ ይችላል የሚል ስጋት አለኝ በተለይ ግን ደግሞ

በደንብ ሊታይ የሚገባው ከናሽናል ሴኩሪቲያችን አንጻር ነው። በእኛ ሀገር እንደሚታወቀው የመከላከያ የደህንነት ተቋሞቻችን ራንደምሊ ከመኖሪያ ቤቶች አካባቢ ነው የሚሰፍሩት። ከሪል ስቴት አካባቢዎች ነው ተቋሞቹ ኢንስቲትዩት የተደረገው። ስለዚህ ለሀገራችን ሴኩሪቲ ኢንተረስት ስጋት ሊፈጥሩ የሚችሉ የውጭ ግለሰቦች መጥተው አንድ ሪል ስቴት ወይ አፓርታማ ገዝተው

በእነዚህ ተቋሞቻችን ላይ ስጋት ሊፈጥር ይችላል። ቀላል ምሳሌ የጦር ኃይሎች ያለበትን ቦታና ከአስፋልት ማዶ ደግሞ እየተሰራ ያለ አንድ ሪል ስቴት አለ። እኔ አሁን ሬሰንትሊ እዚህ አዲስ አበባ እንኳ ማለት ነው ጂፕላስቱ ስሪ ቤቶች ይገነባሉ ከላይ ሁኖ

እነዚህ ተቋማቶቻችን በቀላሉ መሰለል ይችላል ማለት ነው፣ የውጭ ሀገር ሰው። ይህንን ረቂቅ አዋጅ በሚመለከት ሮሃ በትናንትናው ዕለት አስተያየታቸውን የጠየቀቻቸው የኢኮኖሚ ባለሙያዎች የሀገርን በግልጽ መሸጥ ነው ሲሉ ገልጸውታል። ዛሬ በጸደቀው ህግ መሰረት ቤት መስራትና የመሬት ባለቤት መሆን እንደ ሰማይ የራቀው ኢትዮጵያዊ ካሁን በኋላ ጨርሶ ሊያስበው የሚችለው ጉዳይ አይሆንም ብለዋል። አዲስ አበባን ጨምሮ በዙሪያው ያለውን የሸገር ከተማ ከደሃ ኢትዮጵያውያን ያጸዳውም ለውጭ ሀገር ዜጎች በመቶ ሃምሳ ሺህ ዶላር የመ

የመግቢያ ትኬት ለመሸጥ ነው ይላሉ አስተያየት ሰጪው።

የትግራይና የኤርትራ አክቲቪስቶች በአስመራ ስብሰባ እያካሄዱ መሆኑ ተነገረ። በአላማጣ 07 የሚባለው አካባቢ ላይ ትናንት ከባድ ተኩስ እንደነበር ምንጮች ተናግረዋል። ይህን ጦር የከፈቱት ደግሞ በአካባቢው ከህወሓት ኃይሎችና ከመከላከያ ውጭ ያሉ ታጣቂዎች መሆናቸው ነው የተገለጸው። በተጨማሪም እነዚህ ኃይሎች በጌታቸው ረዳ የሚመሩት እና በአብይ አህመድ የሚታገዘው የታጣቂ ቡድን ክንፍ ይሁን አይሁን የታወቀ ነገር የለም። አብይ የሚደግፉትን የጌታቸው ክንፍ የሚመራው የታጣቂ ቡድን በአፋር ክልል መጋ

ንሎ በሚባል ቦታ ነፃ መሬት በሚል እየሰለጠነ መሆኑን መዘገባችን ይታወሳል። በተመሳሳይ በጅማ ጋቢ ጋሻና ጦር በብልጽግናው አገዛዝ የተበረከተላቸው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ታደሰ ወረደ የደቡባዊ ትግራይ ዞን አስተዳዳሪ አቶ ሀፍቱ ኪሮስን ከስልጣን ማንሳታቸው እየተነገረ ነው። ይህም ህዋት የራያ አካባቢዎችን ከነ ጌታቸው ረዳ ቡድን አጸዳለው መዋቅሬንም እዘረጋለሁ ማለቱን ተከትሎ የተወሰነ ነው ተብሏል። በሌላ በኩል ደግሞ የህዋትና የኤርትራ አክቲቪስቶች ጥንዶ

የሚባል የአክቲቪስቶች ቡድን መቋቋሙ ተሰምተዋል። ይህ ቡድን በዋናነት በኤርትራዊው አወል ሰይድና በትግራይ ተወላጁ ብርሃነ ገብረ ክርስቶስ የተመሰረተ እንደሆነም እየተነገረ ነው። እነዚህ ቡድኖችም በአስመራ ስብሰባ ማድረጋቸው ተነግረዋል። በስብሰባው ላይም ስታሊን ገብረስላሴ የተባለው የትግራይ ጋዜጠኛና አክቲቪስትን ጨምሮ በርካታ አክቲቪስት እና ጋዜጠኞች በአስመራ ተገኝተዋል። ይህ በእንዲህ እንዳለ የአሜሪካው አምባሳደር እርቪን መሲንጋን ወደ ትግራይ ሽሬ ከተማ አቅንተዋል። በዚህም የፖለቲካ አመራሮቹ

እነ ደብረ ጽዮን ና በትለ ወርቅን ጨምሮ በርካታ ባለስልጣናት የተገኙ ሲሆን ምግባይ ሀይለን ና ማሾ በየነን ያካተተው የጀኔራሎች ቡድንም በሽሬ ተገኝተዋል። ይህ እንቅስቃሴም ህወሓት ተሰርዞም ቢሆን ፖለቲካዊ እንቅስቃሴውን መቀጠሉን ያመላከተ ነው። በተጨማሪም በሽሬ ከተማ ህዝብ ሰብስበው ሲያወያዩ ነበር። አድማጭ ተመልካቾቻችን፣ የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም